ዜሮ ስድስት የተሰራ ህንፃ ነው። ራሱ ሙዚየሙ የተደራጀበት ኪነ ህንፃ በራሱ ብቻውን የሚጎበኝ ነው እና እነዚህ እነዚህ ድምር ውጤቶች ሙዚየሙ ለረዥም ዘመን ጥሩ ስም ኖሮት እንዲቀጥል አድርጓል። ቱሪዝም ያን ያክል ባላደገበት ጊዜ እንኳን የአሁኑ አይነት ትኩረት ባላገኘበት ጊዜ እንኳን 405ሺህ ጎብኚዎች ሄደው የሚያዩት የሚጎበኙት ቦታ ነበር እና ይሄ ሙዚየም ተስፋ አስቆራጭ በሆነ ሁኔታ ፈራርሶና ወድቆ ቀርቶ ነበር። የቅርስ ተቆርቋሪዎች በነበራቸው ተነሳሽነት ከብሪቲሽ ካውንስል በተገኘ ድጋፍ ክልሉም ከተማውም የኢትዮጵያ ቅርስ ባላደራ ማህበርም ባለሙያዎችም ተሳትፈው በሚያስደንቅ ሁኔታ እውን ሆኗል። እንግዲህ ይሄ የመጀመሪያው ስቴፕ ነው። አሁንም ስብስቦቹን በማሳደግ ተጨማሪ ስብስቦች መፈለግ፣ አዳዲስ ኮሌክሽኖችን ማሟላት ያስፈልጋል። ሁለተኛ መድረግ ቢሆንም ከዚህ በላይ ማስዋብ አለ። እንደገና ብቻውን ግንጥል ጌጥ ነው ደግሞ ምክንያቱም በአንድ ሰዓት እና በሁለት ሰዓት የምትጎበኘው ሙዚየም የደሴን የቱሪዝም ታሪክ ይቀይራል ብዬ አላምንም። ስለዚህ ሌሎችም እዚህ አካባቢ ያሉ ተያያዥ እና አይጠየፍ እነ መርሆ ጊቢ የጦሳ ተራራና አካባቢ የተፈጥሮ መስህቦች እስከ ይስማ ንጉስ ውጫ ላይ አካባቢ ያለው ማቀናጀትና መስራት ቢቻል አሁን በገበታ ለሀገር እየተሰራ ካለው የሀይቅ ፕሮጀክት ጋር አጣጥሞ ደሴ ማለፊያ ሳትሆን እንደ ድሮ ምሳ የሚበላባት ከተማ ሳትሆን እንደ ድሮ ሰዎች የምናየው ነገር አለ ብለው የሚቆዩባት የሚያድሩባት ከተማ ማድረግ ይቻላል እና በዚህ ረገድ ሙዚየሙ አንድ አዲስ ነገር ይዞ ይመጣል ብዬ አስባለው። የደከሙ ሰዎች የለፉ ሰዎች ሊመሰገኑ ይገባል። በተለይ ባለሙያዎቹ ጥሩ አድርገው እንደ ራሳቸው ንብረት እንደ ራሳቸው ጉዳይ እንዲህ የሚያስደስተንን ስራ አሳይተውናል። በዚህ ደግሞ አላቆሙም እንዲርበን ስለ አይጠየፍ ልማት እንድንራብ፣ ስለ መሮ ግቢ ልማት እንድንራብ አዳዲስ ሀሳቦችን ሰጠውናል። ይሄ ሙዚየም ዛሬ በተገለጸው መሰረት እስካሁን ድረስ የሉሲ ቅሪታ አካል ከብሔራዊ ሙዚየም ውጪ በቋሚነት ሌላ ቦታ ኤግዚቢት አይደረግም። ስለዚህ የቱሪዝም ሚኒስተር ሚኒስትር ዴታው ሉሲን ካስት አድርገን በቋሚነት የደሴ ሙዚየም አንድ ቅርሶን እንድትቀጥል እናደርጋለን ብለዋል። ሙዚየሙን ልዩ ያደርገዋል። ኢትዮጵያ ውስጥ ሌላ ቦታ ስለሌለ እንዲህ አይነት እድል። ሌላው ደግሞ ከታክሲ ደርሚ ጋር ተያይዞ የፌዴራል ዱር እንስሳት ጥበቃ ባለስልጣን ፕሮሚስ የገባቸው ነገሮች አሉ። እነሱ ሲጠናከሩ ደግሞ በተፈጥሮ ቅርስ ላይ ተማሪዎች ቢመጡ የሚማሩበት የሚያዩበት ነገር ያለ ይሆናል። ስለዚህ ተቋማት በተቋም ደረጃ ቃላቸውን እየሰጡ ነው። እንግዲህ እዚህ አካባቢ ያሉ ቅርሶች አሉ። ሲዘረፉ ከወዳደቁበት ከተጣሉበት ሰዎች አንስተው የወሰዷቸው ቅርሶች አሉ። እነዚህን ቅርሶች የማሰባሰብ የማሰብ ስራውን መስራት ያስፈልጋል። አንጻራዊ በሆነ ሁኔታ የቀጠናው ሰላም በትክክል ወደ አስተማማኝ ደረጃ ሲደርስ እስከየትም ድረስ ቢሆን ቅርሱ ያለው ቅርሱን ለመሰብሰብ አዳጋች አይሆንም ብዬ አስባለሁ። እንደገና ደግሞ ተመሳሳይ ቅርሶችም አሉ። አንዳንድ ሙዚየሞች ለምሳሌ ከአድዋ ጋር ከማይጨው ጋር የተያያዙ የቅርስ ስብስቦች ሌላ ቦታ በርከት ያሉ ቅርሶች ካሉበት ቦታ በስጦታ በመሰብሰብና ማምጣት ይቻላል ብዬ አስባለሁ። እንግዲህ አሁን ተጀምሯል። ማስቀመጫው ቦታ አለ። ሙዚየሙ ታድሷል። ተከፍቷል ጎብኚዎች መምጣት ጀምረዋል። ከዚህ በኋላ እንግዲህ በእጃቸውም ያለ ሰዎች ቅርሶቹን ለመጠበቅም ይሁን ወድቆ ስላገኙ እጃቸው ላይ ያስገቧቸው ሰዎች መልሰው አምጥተው ሙዚየሙን ሙሉ እንዲያደርጉ እንደ አንድ የቅርስ ተቆርቋሪ እኔም ጥሬን አቀርባለሁ።